እግዚአብሔር አርምሞተ ርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ። እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክርስቶስ ሰርዓ ሰንበተ ክርስቶስ ሰንበትን ሰራ። ወርሃ ጽጌ አምስተኛ ሰንበት ተፈጸመ። ከጥቅምት ሰላሳ እስከ ህዳር አምስት ድረስ ባሉት ዕለታት ዕለተ ሰንበት ሲውል በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ፣ የሚነበቡ ምንባባትና የሚነበብ ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግጻዌ ጥቅምት ሰላሳ የምስፋቅ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር፣ ክርስቶስ ሰርአ ሰንበተ ምስፋቅ ወይ ከውን ከመ ዕፅ እንተ ትክልት ኀበ ሙሐዘ ማይ። የዕለቱ ምንባባት አንደኛ ዲያቆን ወይም ሁለተኛ ዲያቆን ቆላሴስ ምዕራፍ አንድ ቁጥር አንድ እስከ አስራ ሁለት ሁለተኛ ዲያቆን ወይም ንፍቅ ዲያቆን የያዕቆብ መልእክት ምዕራፍ 1 ቁጥር 1 እስከ 13 ንፍቅ ካህን የሐዋርያ ሥራ ምዕራፍ አስራ ሶስት ቁጥር ስድስት እስከ አስራ ስድስት ምስባክ ወይ ከውን ከመ ዕፅ እንተ ትክልት ኀበ መሃዘ ማይ እንተ ትሁብ ፍሬሃ በበጊዜሃ ወቈጽላኒ ኢይትነገፍ።

ይትነገፍ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ ስድስት ቁጥር ሃያ አምስት እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ማርያም ወይም የማርያም ቅዳሴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ብእሲ ወአንስት እለ ሃሎክሙ ውስተ ተመከሆ በእግዚአብሔር ቅድሚያ በመላው ዓለም ላይ ያላችሁ የቅድስት ኦርቶዶክስ ሳዊት ተዋሕዶ የክርስቲያን አገልጋዮች አበው ካህናት ዲያቆናት እንዲሁም እግዚአብሔር አባታችን መንግሥተ ሰማያት እርስታችን ወላዲተ አምላክ ቅድስት ድንግል ማርያም እናታችን ብላችሁ በቅድስት ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ጸንታችሁ የምትኖሩ የዚህ የቅዱስ እግዚአብሔር ሚዲያ ተከታታዮች ሁላችሁም እያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደ እግዚአብሔር አምላካችን መልካም ፈቃድ ዛሬ እንግዲህ ባለፈው ሳምንት እንደገለጥ ነው የዘንድሮ ወርሃ ጽዬ ዘመነ ጽዬ ዕለተ ሰንበቱ አምስት ነው ብለናል። አምስተኛው ሳምንት ላይ ደርሰናል። ዛሬ የምነጋገርበት የትምህርታችን መነሻ ኃይለ ቃል የሚሆነው ወይከውን ከመዕፅ እንተ ትክልት አበሙሃ ዘማይ እንተ ተቶ ፍሪሃ በበጊዚሃ ወቆፅላኔ እይትነገፍ በወንዝ ዳር እንደተተከለች ዛፍ ይሆናል ነው ርዕሳችን። በወንዝ ዳር እንደተተከለች ዛፍ ይሆናል። ይሄ በወንዝ ዳር እንደተተከለች ዛፍ ይሆናል ተብሎ የተገለጠው ምን አይነት ሰው እንደሆነ ከኋላ ዳዊት በመዝሙሩ ላይ ያመጠዋል። እንዲህ መዝሙረ ዳዊት መዝሙር አንድ ቁጥር ሶስት ላይ የምናገኘው መዝሙር ነው። የመግቢያ መዝሙር ነው የምግብ ምስጋና ነው። ሆራ በመከራረ ብሎ ነው የሚጀምረው። እንግዲህ ብፁ ሲዛ የሆረ በምክረረ ሲአን ወዘ የቆመ ውስተፍኖ ተሀጣን ሀጣን መንገድ ያልቆመ ረሲአን ምክር ያልሄደ እሱ ንኡድ ክቡር ነው። ተቃራኒ በሆኑ ነው የሚጀምረው ከዚያ ሲመልሰው ወዘህጎ ያነብ መአልተ ወሌሊት ይላል። ቀን በብርሃነ ፀሐይ ሲመለከተው የዋለውን ቅዱስ መጽሐፍ ሌሊት ደግሞ በአይነ ህሊና አስቦ ተመልክቶ ሀጢያት ስራ ስረቅ፣ ቀማ፣ አመንዝር፣ ወደ ቤተ ጣዖት ሂድ የሚል ሀሳብ ሲነሳበት ቀን በብርሃነ ፀሐይ በመዓል ሲያነበበውን ቅዱስ መጽሐፍ አይቶ ተመልክቶ በአይነ ህሊናው አስቦ አትስረቅ አታመንዝር አትግደል ይለኛል የእግዚአብሔር ቃል ብሎ በአይነ ህሊናው የሚያሰላሰል ማለት ነው። የሚያሰላስል ማሰላሰል ብቻም አይደለም። ማሰላስሎ አሰበው ገቢራ ኃጢአት መስረቅም ከሆነ ከመስረቅ ማመንዘርም ከሆነ ከማመንዘር መግደልም ከሆነ ከመግደል መካድም ከሆነ ከክህደት ራሱን የሚጠብቅ ሰው ወዘህጎ ያነብ መዓልተ ወሌሊተ፣ መዓልትና ሌሊት፣ ቀን ለአይነ ድባብ ይመቻል፣ መጽሐፉን ያነባል ሌሊት ደግሞ ሌሊት ነው እና፣ በአይነ ህሊናው ያንን አሰላስሎ ማለት ነው። እንዲህ አይነት የኃጢአት ስራ፣ የፍትወት ስራ፣ የፈቃድ ስራ፣ እግዚአብሔር የማይወደው ነገር ቢነሳሳበት ያንን አሰላስሎ አስቦ ራሱን ወደ ኃጢአት ስራ ከመውሰድ የገታ የከለከለ በእግዚአብሔር ቃል አማካኝነት የገታ የከለከለ፣ ወይከውን ከመ ዕፅ ዘተተክለ በሙሐዘ ማይ፣ በወንዝ ዳር እንደተተከለች ዛፍ ይሆናል። በወንዝ ዳር የተተከለች ዛፍ ሁልጊዜ በለዋ ላይ የሚታየው ልምላሜ ነው፣ አበባ ነው፣ ፍሬ ነው። ድርቀት አይታይባትም፣ መርገፍ አይታይባትም፣ ድርቀት አይታይባትም። በወንዝ ዳር የተተከለች ዛፍ ስለዚህ እቺ በወንዝ ዳር የተተከለች ዛፍ ምን ታደርጋለች ስንል፣ እንተ ትሁብ ፍሬሃ በበ ጊዜያ፣ ተስፋ ለሚያደርጋት ለተከላት ለሚጠብቃት ለሚንከባከባት እንከባካቢዋ ምን ትሰጣለች? ፍሬ ትሰጣለች። ለአይነ ህሊናው ደስ ታሰኛለች። ተስፋ ትሰጣለች። በለዋላ ላይ ልምላሜ ይታያል፣ ፍሬ ይታያል። ምን ይህ ብቻ ወቆጽላኔ እየተነገፍ ቅርንጫፎቿም አይረግፉም አይደቁም። ሁልጊዜ የቅርንጫፎቿ ስራ ምንድን ነው ስንል አበባ ማበብ ነው፣ ልምላሜ ማሳየት ነው፣ ፍሬ መስጠት ነው። ስለዚህ ተወደዳችሁ፣ እግዚአብሔር ቤተሰቦች መዝሙረኛው ልበ አምላክ ዳዊት በመዝሙሩ ላይ በዚህ መልኩ የዘመረው የገለጠው እዚህ ሰምና ወርቅ የገለጠው በዛፍ በፍሬ በቅርንጫፍ በወንዙ ውሃ። አዎ እንተ ትክልት ሀበሙሃ ዘማይ የወንዙ ውሃ በሚፈስባት። እዚህ ላይ የተረሱ ነገሮች አሉ። የወንዙ ውሃ አለ፣ ዛፍ አለ፣ ፍሬ አለ፣ ቅርንጫፍ አለ። እነዚህ እያንዳንዳቸው የሚወክሉት ነገር አለ። በወንዝ ዳር የወንዝ ዳሩ የሚወክለው የሚገልጠው ሙሉ ኪዳኑን ነው። ሐዲስ ኪዳኑን ነው። እግዚአብሔርን ቃል ነው። ሁልጊዜ እነሆ እግረ ስጋው እግረ ህሊናው በወንዝ ዳር የተመሰለው የእግዚአብሔር ቃል ከሚፈስበት የማይርቅ የሚገኝ ልቡን ለእግዚአብሔር ቃል የሚሰጥ አይነ ህሊናውን አይነ ስጋውን ለእግዚአብሔር ቃል የሚሰጥ እዝነ ህሊናውን እዝነ ስጋውን ለእግዚአብሔር ቃል የሚሰጥ ለበሎይ ኪዳኑ የሚሰጥ ለሐዲስ ኪዳኑ የሚሰጥ ለቅዱሳን አባቶቻችን በመንፈስ ቅዱስ ተቃኝተው ለጻፏቸው መጻሕፍት የሚሰጥ በዛፍ የተመሰለው ክርስቲያን ነው። ይህ ክርስቲያን ሁልጊዜ ምን ይታይበታል? ልምላሜ ይታይበታል። ጸሎት ይታይበታል። ጾም ይታይበታል። ስግደት ይታይበታል። ፈሪሃ እግዚአብሔር ይታይበታል። እግዚአብሔርን መፍራት ቅዱሳኑን ማክበር ጻድቃኑን ማክበር ይታይበታል። ትህትና ይታይበታል። ፍቅር ይታይበታል። በጎነት ይታይበታል። መልካምነት ይታይበታል። እንተተወፍር ያ ማለት ነው። በበጊዜሃ ለባለቤቷ ፍሬዋን እንደምትሰጥ ማለት ነው። እንግዲህ የዚች የዛፍ ባለቤት እንዳላት ሁሉ በዚህ በምድር ላይ ካለመኖር ወደ መኖር የመጣውም የተተከለውም የሰው ልጅ ባለቤት አለው። ባለቤቱ ማን ነው? እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ደግሞ ወደዚህ ምድር ላይ አንጥቶ ሲተክለው እንዲሁ አይደለም። እንዲሁ አይደለም። እንዲጸድቅ ነው። እንዲለመልም ነው። እንዲያብብ ነው። እንዲያፈራ ነው። የክቡር ወራሽ እንዲሆን ነው። የስሙ ቀዳሽ እንዲሆን ነው። ስለዚህ እንተትውፍሪሃ ለባለቤቷ በጊዜው ፍሬዋን እንደምትሰጥ ዛፍ ይሆናል ተብሎ ነው የተገለጠው። ስለዚህ የዛፉ ባለቤት እግዚአብሔር በፈሷሽ ውሃ፣ በወንዝ ውሃ የተመሰለው የእግዚአብሔር ቃል ብሉይ ኪዳን፣ ሐዲስ ኪዳን፣ አዎ በህይወታችን ላይ ልምላሜ እንዲታይ የሚያደርገው ማለት ነው፣ እምነት አልባ እንዳንሆን የሚጠብቀን፣ ምግባር አልባ እንዳንሆን፣ ምግባር የለሾች እምነት የለሾች እንዳንሆን የሚጠብቀን የእግዚአብሔር ቃል ነው። ቅዱስ ወንጌሉም ከዚህ ጋር እኮ ነው የሚመሳሰለው። የቅዱስ ማቴዎስ ወንጌል ምዕራፍ ስድስት ከቁጥር 25 ጀምሮ እስከ ፍጻሜው ድረስ በዚህ ዕለት ይነበብ ዘንድ አባቶቻችን የሰሩልን ቅዱስ ወንጌል ይህንን ነው የሚያሳየን፣ የዚህ ምድራዊ ነገር ለምድራዊ ምግብ፣ ለምድራዊ ልብስ፣ ለምድራዊ መጠጥ የሰው ልጅ መጨነቅ እንደሌለበት፣ ምን እንበላለን፣ ምን እንጠጣለን ብላችሁ አታስቡ። የሰማይ ወፎችን ተመልከቱ። የሰማይ ወፎች አይዘሩም፣ አያጭዱም፣ ቤት አይሰሩም፣ ጎተራ የላቸውም። ነገር ግን የሰማይ አባታቸው እግዚአብሔር ይመግባቸዋል በማለት ነው የተገለጠው። ስለዚህ በወንዝ ዳር እግዚአብሔር ቃል የተተከለ ክርስቲያን የስም ክርስቲያን አይደለም። በትክክለኛ ሕግ እግዚአብሔርን ብሉይ ኪዳኑን ያነበበ፣ ሐዲስ ኪዳኑን ያነበበ የእግዚአብሔርን ቃል ማንበብ ስራው የሆነ ማንበብ ብቻ አይደለም፣ ስራ ላይ መዋል የሕይወቱ መመሪያ ስራው ያደረገ ክርስቲያን የሚበላው ነገር አያሳስበውም፣ አያስጨንቀውም። የሰማይ ውፎችን የመገበ እግዚአብሔር ይመግበኛል ይላል፣ ያምናል። እምነቱ በእግዚአብሔር ላይ ይሆናል። ይህኮ ነው ግድፍ ላይ ለእግዚአብሔር ልናከ ያለው እኮ ዳዊት። ለዚህ ነው ስለሰራን የዕለት ምግባችንን በሰራችን ብቻ መሸፈን አንችልም፣ የእግዚአብሔር ቸርነት ሲጨመርበት ነው። ግድፍ ላይ ለእግዚአብሔር ሊናከ ሀሳብህን በእግዚአብሔር ላይ ጣል ወውእቱ፣ ይሴስየከ እሱ እግዚአብሔር ይመግበሃል። ምክንያቱም እሱ እግዚአብሔር ዘይሁብ ሲሳየ ለኩሉ፣ እሱ ለሁሉ ምግብን የሚሰጥ የሚያዘጋጅ ስለሆነ ማለት ነው። አንዳንዶች ስለነገዱ ብቻ የሚያተርፉ ይመስላቸዋል። አንዳንዱ ስላረሱ ብቻ የሚያመርቱ ይመስላቸዋል። በዘሩት ላይ የእግዚአብሔር በረከት፣ በንግዳቸው ላይ የእግዚአብሔር በረከት፣ በስራቸው ላይ የእግዚአብሔር በረከት ካልተጨመረበት አይሆንም። ስለዚህ በወንዝ ዳር እንደተተከለች ዛፍ ይሆናል የተባለው በህገ እግዚአብሔር ህግ እግዚአብሔርን ጽምድ እንደበሬ ቅንት እንደ ገበሬ ሆኖ የሚጠብቅ የሚያነብ እግዚአብሔርን ቃል መመሪያው ያደረገ ክርስቲያን ነው። ከዚህ ክርስቲያን ምን ይታያል? ልምላሜ ይታያል፣ ፍሬ ይታያል፣ አበባ ይታያል። ከይብሰት ኃጢአት በኃጢአት ደርቆ ከመርገብ ይድናል፣ ይጠበቃል እና ቅዱስ ወንጌሉም ሁለት ነገሮችን ነው የሰው ልጅ ከሁለት ነገሮች መማር እንዳለበት አንስቷል። አንደኛ ከሰማይ ወፎች በሁለተኛ ደግሞ ከምድር አበቦች። ርእዩ ጽጌያ ተገዳ ስለ ምግብ የሰማይ ወፎችን ተመልከቱ አለ። እንዲሁም ደግሞ ስለ ልብስ ደግሞ ርእዩ ጽጌያ ተገዳ፣ የምድር አበቦችን ተመልከቱ። እዚህ ወንጌሉም ላይ እዚህ እለት የሚዘመረው መዝሙረ ቅዱስ ያሬድም ላይ ሰሎሞን ጥቃ የለብሰ ከማሃዱ እምሉ ብሎ አንስቶታል። ይህን ወንጌሉን ነው ሰሎሞን ጥቃ የለብሰ ከማሃዱ እምሉ ሰሎሞን ወንጥቃ ይለብሰ ከመ አሃዱ እምእሉ ይለዋል መዝሙሩ ማለት ነው። ክርስቶስ ሰራሰን በተላይ ስለዚህ ሰሎሞን የምድር አበቦችን ተመለከቱ ካለ በኋላ በቅዱስ መጽሐፍ ላይ ክብሩ የተነገረለት፣ ሀብቱ የተነገረለት እንግዲህ ሰሎሞን እዚህ መጽሐፈ ነገሥት ቀዳማዊ ምዕራፍ ሶስት ቁጥር አስራ ሁለት ላይ ስንመለከት በአስራ ሁለት ዓመቱ ንግስና የደረሰው ሰሎሞን የአባቱን ዙፋን ከተረከበ በኋላ ወደ እግዚአብሔር ጸለየ ነው የሚለው። ምን እንድሰጥ ለምን አለው እግዚአብሔር። ከዚያ በኋላ እንሆ ወደ እግዚአብሔር ለመን ልመናውን አቀረበ። እኔ ታናሽ ብላቴና ነኝ፣ ይህን ህዝብ ፍርድ እንዳይጓደልብኝ በብልሃት ማስተዳደር መምራት እንድችል፣ ህዝቡን እንዳይጎዳ። የሚገርም እኮ ነገር ነው። በህዝቡ ላይ የተሾመው ሰሎሞን ህዝቡን እንዳይጎዳ ፍርዱ የተቃና እንዲሆን እውነትን እንዲሆን በእሱ አመራር ህዝብ እንዳይጎዳ፣ የሚመራውን እንዳይጎዳ፣ መንጋውን እንዳይጎዳ ለመነ ጠየቀ ነው። ስለዚህ እኔ ይህንን ህዝብ እንደ ሰም አቅልጬ እንደ ገልቀጥቅጬ የምገዛበትን ኃይል የማሸነፍ ኃይል ስጠኝ አይደለም ያለው። በገንነትን አይደለም የለመነው የለመነው ይሄን ህዝብ የመመራበት አስተዋይ ልቡና ስጠኝ ነው። እግዚአብሔርም የለመንከውን ማስተዋልና ጥበብ ሰጥቻለሁ፣ የለመንከው ትክክለኛ ለመና ነው። ያለመንከውን ደግሞ ከዚያ በላይ ከአንተ ውሃ አላም ከአንተም በፊት የተነሱ ነገስታት፣ የምትበልጥበት ባለጸግነትን ሰጥችሃለሁ አለው ይላል። ይህንን ንጉስ ነው ቅዱስ ያሬድ በመዝሙሩ ላይ ያነሳው። ይህንን ንጉስ ነው ክርስቶስ በመዋዕለ ትምህርቱ የሰማይ አእዋፋትን ካነሳ በኋላ የምድር አበቦችን ተመልከቱ፣ ሰሎሞን ጥቀ የለብሰ ከማህዱ ምሉ የምድር አበቦች በምድር ላይ አሸብርቀው የተለያዩ ህብረ መልክ እንደሚያሳዩ እንደሚያምሩ ውበታቸው ውብ እንደሆነ ሰሎሞንስ እንኳን ከነዚህ አንዳንዱ አልለበሰም በማለት የገለጠው ዛሬ በምግብ ምክንያት፣ በመጠለያ ምክንያት፣ በልብስ ምክንያት፣ በገንዘብ ምክንያት፣ በወርቅ ምክንያት፣ በብር ምክንያት፣ ከሰው ጋር አነስኩ በለጥኩ በሚለው ምክንያት በእውነት የሰው ልጅ ቆዝሞ ደቆ ረግፎ ጠቁሮ ይታያል። በሀሳብ ጠቁሮ ሲስገበገብ። ምክንያቱም በወንዝ ዳር በተመሰለው በእግዚአብሔር ቃል የተተከለ በብሉይ ኪዳኑ የተተከለ በአዲስ ኪዳኑ የተተከለ በሕገጋቱ የተተከለ ስላልሆነ የጽድቅ ልምላሜ ርቆት የጽድቅ ፍሬ ርቆት ይታያል። የተወደዳቸው የእግዚአብሔር ቤተሰቦች ስለዚህ እንግዲህ እኛ ክርስቲያኖች ነንና እንደ ክርስትና በወንዝዳር የተተከለው በወንዝዳር የተመሰለው የእግዚአብሔር ቃል ስለሆነ እንተቱ ፍሬሃ ፍሬዋን በየጊዜው ለባለቤቷ ትሰጣለች ተብሎ የተገለጥነው እኛ ስለሆንን ዛፎቹ እኛ ስለሆነን ፍሬያማ ክርስቲያኖችን ነው። ያለዚያ ግን መጥምቀ መለኮት ቅዱስ ዮሐንስ እንዲህ ይለናል በማቴዎስ ወንጌል ምዕራፍ ሶስት ስናነብ ግበሩ ኬ እንከ ፍሬ ዘይደለወክሙ ለንስሐ ለንስሐ የሚገባ ፍሬ አፍሩ። ፍሬ የማያፈራ ዛፍ ቢኖር ይቆረጣል፣ ወደ እቶነ እሳትም ይጣላል። በወንዝ ፈሳሽ በተመሰለው እግዚአብሔር ቃል ላይ ተተክሎ እግዚአብሔር ቃል እየተነገረው ብሉይ ኪዳኑ እየተሰበከለት ሐዲስ ኪዳኑ እየተሰበከለት መስማት ብቻ ስራው የሆነ ከስራ የተለየ ፍሬ አለባ ክርስቲያን እነሆ ምድራዊውንም መንፈሳዊውንም በረከት ያጣል ምሳር በዛፉ ስር ተቀምጧል ነው የሚለው ፍሬ የማያፈራዛበንም ቢኖር ይቆረጣል ነው የሚለው ምሳር የተመሰለው በምሳሌ የተመሰለው ስልጣነ እግዚአብሔር ምሳ በምሳሌ የተመሰለው በዚህ ዓለም ላይ ስንኖር ሳናስበው ቆርጦ የሚጥለን ሞት ነው። በምንም አይነት ስልጣን በምንም አይነት ክብር በምንም አይነት ሀብት በምንም አይነት ዝና በምንም አይነት አኗኗር እንኑር አንድ ቀን ምሳሩ ይቆርጠናል። ስለዚህ ምሳ በምሳሩ ተቆርጠን ከመጣላችን አስቀድሞ የስራ ሰዎች እንሆን የፍሬ ሰዎችን እንሆን፣ እንደተጠራንለት እንኖር፣ እንደ ወንጌል እንኖር፣ እንደ እግዚአብሔር ቃል እንኖር። እንደ በወንዙ እግዚአብሔር ቃል እየዋኘ ፍሬ አለባ የሆነ አማኝ፣ ፍሬ አለባ የሆነ አገልጋይ፣ እሱን የማይመለከተው አገልጋይ ፍሬውን ለባለቤቱ ለእግዚአብሔር በመስጠት ፋንታ በክህነቱ ፍሬ የማያፈራ በስብከቱ ፍሬ የማያፈራ በዝማሬው ፍሬ የማያፈራ በወጣትነቱ ፍሬ የማያፈራ በሰንበት ትምህርት ቤትነቱ ፍሬ የማያፈራ የስም ብቻ ክርስቲያን። ጊዜያችን የሚያሳየው ይሄ ነው። እግዚአብሔር ወንዙን ዘርግቶታል፣ እያፈሰሰው ነው። ቀደም ሲል በሙሴ አማካኝነት ሕገ ኦሪቱን አፈሰሰ። በነቢያቱ አማካኝነት ትንቢተ ነቢያቱን አፈሰሰ። ለምክር ለእዝናት፣ ለተግሳጽ የሚሆኑትን የታሪክ መጻሕፍትን፣ የሕግ መጻሕፍትን፣ የምስጋና መጻሕፍትን፣ የትንቢት መጻሕፍትን አፈሰሰ። ግን በሚፈሰው በእግዚአብሔር ቃል አማካኝነት ተተክሎ ፍሬ የማያፈራ ይብሰት ኃጢአት የኃጢአት ድርቀት የሚታይበት ከጽድቅ የራቀ ጊዜያችንና በዘመናችን ይታያል። እንተትሁብ ትርጓሜ ላይ አልዋለም፣ ምስራ ላይ አልዋለም። ሁላችንም ከፍሬው ርቀናል። ሁላችንም ከምግባሩ ርቀናል። ሁላችንም ከጽድቁ ርቀናል። ጽድቅን እንሸሻዋለን፣ እውነትን እንሸሻለን፣ እንርቃለን። እኛን የሚመለከተ አይመስለንም። ስለዚህ ዳሬ እግዚአብሔር የፍሬ ያለህ እያለ ነው። ያው ቅርንጫፉ አይረግፉም እንደተባለ የእኛ ዛፍነት ለቅርንጫፎቻችን ለልጆቻችን ለልጅ ልጆቻችን አልተረፈም። አባቶቻችን የእምነት ጽናት የምግባር ጥራት ለእኛ ተርፏል። እኛ ግን ለቀጣዩ ትውልድ የምንተርፍ መምህራን፣ የምንተርፍ አገልጋዮች፣ የምንተርፍ ካህናት፣ የምንተርፍ መነኮሳት፣ የምንተርፍ መዘምራን አልሆንም በጊዜያችንና በዘመናችን። ስለዚህ እንተተወፈር ሃ ወቆጽላኔ እየተነገፍ የሚለው በእምነት በምግባር ጸንቶ መኖርን የሚያስረዳና የሚያጠይቅ ስለሆነ በየጊዜውና በየሰዓቱ የምንሰማው የእግዚአብሔር ቃል ኪብሰት ኃጢአት፣ አወጥቶ ለፍሬ ንስሐ ለንስሐ ፍሬ እንዲያበቃ የንስሐው ፍሬ ደግሞ ለክብር ለገነት ለመንግስተ ሰማያት ለፍሬ ትሩፋት የበቃን የተዘጋጀን ያደርገን ዘንድ የእሱ ቸርነት የእናቱ አማላጅነት የቅዱስ አመላይቶ ተራዳይነት አየለየን አየለያችው። ወስብሐት ለእግዚአብሔር አሜን። ሰሎሞን ጥቃ ይለብሳ ሰሎሞን ጥቃ ይለብሳ ከመዓዱ እምሉ ከመዓዱ

ስ እግዚአብሔር አርምሞ ሥርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር